እያንዳንዱ የመንግስት ሰራተኛ ቃል ሊወጣለት ነው። እስከ ዛሬ ድረስ ጡረታ አስጠብቀው የነበራችሁ ሁሉ አሁን ብልጡኑና የራሳችሁን የሽንኩርት ቢሆን የቲማቲም ንግድ ቢሆን ጀምሩ፣ ሻይ ቤትም ቢሆን እንቁላል መነገድን ቢሆን ጀምኝ። የሚጀምሩበት አሪፍ አማራጭ ለመንግስት ሰራተኞች ተመቻችቷል። 150,000 ብር በነጻ ሊሰጣችሁ ነው። ስራችሁን ሳትለቁ ከጎን ለጎን ቢዝነስ የመስራት ሀሳብ ይዟችሁ ግን መንቀሳቀሻ የለንም ብላችሁ ለምታማረሩ ግን የመንግስት ሰራተኞች በጠቅላላ እስከ መቶ ሃምሳ ሺህ ብር ከደሞዛችሁ ታሳቢ የሚሆን የምትነግዱበት ብር ንግድ ባንክ ያለምንም ማስያዣ አመቻችቶላችኋል አሁን የሚያስፈልገው ሁላችሁም የቢዝነስ ሀሳብ ማሰብ ማቀድና ብድሩን መውሰድ ነው ምንም ማስያዣ አያስፈልገውም ዝርዝሩ እንደሚከተለው ነው ስሙኝ ብድሩን ለመውሰድ ከሚያስፈልጉ ዋና ዋና ነገሮች የመጀመሪያው ዲጂታል አይዲ ሊኖራችሁ ግድ ነው። ሁሉም ሰው በዚህ ሰዓት ዲጂታል አይዲ ሊኖረው ግድ ነው። ያለ ዲጂታል አይዲ መንቀሳቀስ አክተሟል። ዲጂታል አይዲ ማለት ራስን ዋስ የማድረጊያ ዋናው ሲስተም ነው። ሁሉ ሲስተም ላይ ዲጂታል አይዲ ላይ ሁሉ ነገር ስላለ ማንም ምንም ሰርተው የትም ስለማሄድ የዲጂታል አይዲ በመያዝ ብቻ ሁሉም ባንኮቻውን በቀርቡ ብድር ይጀምራሉ። ስለዚህ ዲጂታል አይዲያችሁን ከልደ ሰርቲፍኬታችሁ ጋር ከመኖሪያ አድራሻችሁ ጋር አስተካክሎት ቅድሚያ የዲጂታል አይዲያችሁን አስተካክሎ አመቻችሁ። የመጀመሪያው የዲጂታል አይዲ ነው። ሁለተኛው ንግድ ባንክ ተጠቃሚ ከሆናችሁ የሲቢኢ ብር አፑን አክቲቭ ማስደረግ አለባችሁ። ሲቢኢ ብር ቀድማችሁ አስከፍቱ። የንግድ ባንክ አካውንት ብቻውን ትርጉም የለውም። ሲቢኢ ብር ሊኖራችሁ ይገባል። ሶስተኛ፣ የምትሰሩበት መስሪያ ቤት ድርጅት ደሞዝ በንግድ ባንክ የሚከፍል ከሆነ አሁን ድርጅቱ የሲቢ ብር አካውንት እንዲከፍት ተሰባስባችሁ መጠየቅ አለባችሁ። ደሞዛችሁ በሲቢ ብር እንዲከፈላችሁ ማስደረግ አለባችሁ። ይህንን ካደረጋችሁ በኋላ ንግድ ባንክ እስከ 150 ሺህ ብር ደሞዛችሁ በዛ በኩል ይከፈላል። በየወሩ የምትመልሱት እስከ 150 ሺህ ብር በደሞዛችሁ ስኬል መሰረት ያበድራችኋል። ራሳችሁን የቢዝነስ ሀሳብ አመንጩ። ቢዝነስ ለመጀመር 10 ሺህም 20 ሺህም በቂ ነው፣ እንኳን 150 ሺህ ብር። ስለዚህ የቢዝነስ ሀሳብ ይኖራችሁ ዝንብላችሁ ተበድራችሁ ደግሞ እዳ ነው የምታጠርፉ። ድሮም የመንግስት ሰራተኛ ችጋራም ነው፣ ደሞዝ አይበቃውም። አሁን እዛ ላይ ደግሞ 150 ሺህ ብር ተበድሮ ጣጣ ውስጥ ከሚገባ ከመግባታችሁ በፊት የምትሰሩበትን ነገር ቀድማችሁ ፕላን አድርጉ፣ አቅዱ፣ አስተካክሉ። ከዛ በኋላ ወደ ብድሩ ጉዳይ የ150 ሺህ ብር ምን ምን ቢዝነስ ይሰራል የሚለው በቀጣይ ቪዲዮ ይሰራላችኋለሁ። 150 ሺህ ብር በጣም ብዙ ነው ቢዝነስ ለመስራት በ5000 ብር የሚሰራል፣ በ500 ብር ቢዝነስ ይሰራል። ስለዚህ ብድር እራሱን ካልተጠቀምንበት እዳ ነውና በመንግስት ደሞስተኛ ደሞዝ ላይ እዳ ተጨምሮበት ሌጣ ጣጣ ነውና፣ ከብድሩ በፊት ደግሞ የስራ ሀሳቡንም ታሳቢ ያደ ከብድሩ በፊት የስራ ሀሳቡንም ታሳቢ ያደርጉ። ዝም ብሎ ብድርም ትርጉም የለውም። ስለዚህ አስቡበት፣ ተዘጋጁ። ቀጥ እየዘርዝሩ ምድም ፓብራሮች ይነግራቸዋለሁ። ዜናውን እነግራቸዋለሁ። ደስ የሚል ዜና ነው ለመንግስት ሰራተኞች። ያለማስያዣ እስከ 150,000 ብር ብድር መስጠት ተጀመረ። የኢትዮጵያ ንግድ ባንክ ለመንግስት ሰራተኞች ያለምንም ማስያዣ እስከ 150 ሺህ ብር ድረስ መስጠት የሚያስችል የዲጂታል ብድር አገልግሎት መጀመሩን እና በሁለት ወራት ውስጥም 1.6 ቢሊየን ብር ማበደሩን ገልጿል። በሁለት ወራት ውስጥ 1.6 ቢሊየን ብር ዋው! እድለኞች ናቸው መንግስት ሰራተኞች። ከዚህ በኋላ ባንኩ ሲቢ በእጄ የሚል ስያሜ የሰጠው የዲጂታል ብድር አገልግሎት መጀመሩን አብስሯል። በይፋ ባስታወቀበት ፕሮግራም ላይ እንደገለጸው በሲቢ በጄ በሚለው አፕ መሰረት ከ500 ብር ጀምሮ እስከ 150 ሺህ ብር ከ500 ብር ጀምሮ እስከ 150 ሺህ ብር ድረስ ብድር ለመስጠት የሚያስችል ነው ብሏል። የዲጂታል ብድር አገልግሎቱ ለ9 ወራት ሙከራ ላይ ነበረ። ከ9 ወራት ሙከራ በኋላ በሰራተኞቹ ግምገማ ተደርጎበት አዋጭ እንደሆነ ተረጋግጧል። ስለዚህ ሲቢ በእጅ የዲጂታል ብድር አገልግሎት በይፋ መጀመሩን አስመልክቶ በተሰናዳ ፕሮግራም ላይ የተገኙት የኢትዮጵያ ንግድ ባንክ የሰዋይል ዳይሬክተር የታቶ ፍሬ መኩሪያ እንደገለጹትም ከጥር 2024 ጀምሮ ይህ የዲጂታል ብድር አገልግሎት በባንኩ ሰራተኞች የሙከራ ስራው ሲሰራ ቆይቶ ውጤታማነቱ መረጋገጡ በይፋ ስራ እንዲጀመር መደረጉ ነው ተብሏል። በዚህ የዲጂታል ብድር አገልግሎት ቅድሚያ የሚሰጠው ለመንግስት ሰራተኞች ነው። ሲቢ በእጅ የሚባል የዲጂታል ባንክ አገልግሎት ለመንግስት ሰራተኞች ቅድሚያ ሰጥቶ ተጠቃሚ ለማድረግ የዝግጅት ስራዎች ተሰርቶ ተጠናቀቀ ሲሆን አገልግሎቱን ተደራሽ ለማድረግም በማዕከል ደረጃና በዲስትሪክቶች የግንዛቤ ማስጨበጫ ስራዎች ሲሰሩ ቆይተዋል። ይህንን አገልግሎት ለመስጠት እንደ መስፈርት ከሚቀመጠው ነገሮች ውስጥ አንዱ የመንግስት ሰራተኛ መሆን ሲሆን፣ የመንግስት ሰራተኞች ብድሩን ለማግኘት የሚሰሩበት መስሪያ ቤት በሲቪ ብር ደሞዛቸው እንዲከፍል ማድረግን ግድ ነው። ስለዚህ ይህን ብድር ለማግኘት ግድ የሚሰሩበት መስሪያ ቤት የሲቪ ብር አካውንት ከፍቶ ደሞዝን በዛ በኩል መክፈል አለበት ማለት ነው። ስለዚህ ሁላቸው የመንግስት ሰራተኞች ድርጅታችሁ የሲቪ ብር አካውንት ከፍቶ ደሞዝ በሲቪ ብር እንዲከፍላችሁ ጫና ማድረግ አለባችሁ ማለት ነው የምትሰሩት መስሪያ ቤት ላይ ዛም። ይህንን በማድረግም ወርሃዊ ደሞዝን ታሳቢ ባደረገ መልኩ ብድርን ያለምንም ማስያዣ ማግኘት ትችላላችሁ። ስለሆነም ድርጅታችሁ ደሞዘን በሲቪ ብር እንዲከፈል አስገዳጅ ነገር ውስጥ እንዲገባ አድርጉት። ይህንን መተግበሪያ አገልግሎት ከማስጀመር አኳያ ባንኩ ከ478 ኩባንያዎች ጋር መደበኛ ስምምነት ተፈራርሟል። ከእነዚህ ውስጥ ስምምነቱ የጸደቁላቸው 83 ድርጅቶች ሰራተኞች ባለፉት ሁለት ወራት ብቻ 1.6 ቢሊዮን ብር ብር ችሏል። በሳስ 83 ድርጅት 1.6 ሚሊዮን አይደለም፣ ቢሊዮን ብር ተበድረዋል። የኢትዮጵያ ንግድ ባንክ የዲጂታል ባንክ አጠቃላይ ገንዘብ እንቅስቃሴዎችንም በተለያየ የዲጂታል ባንክ አገልግሎት ለቤት መሰረት በማድረግ እየሰሩ ነው ብሏል። በተጠናቀቀው የሂሳብ አመትም ባንኩ በተለያዩ ዲጂታል ክፍያ አማራጮች ያንቀሳቀሱ የገንዘብ መጠን ከ13 ትሪሊዮን ብር በላይ ነው።